የጤና ይስጥልን። ይህ በቦሌ ክፍለ ከተማ አስተዳደር የኮሚኒኬሽን ጽሕፈት ቤት እየተዘጋጀ የሚቀርበው ከሰኞ እስከ ሰኞ በቦሌ የተሰኘው ሳምንታዊ ፕሮግራም ነው። በዚህ ፕሮግራም በሳምንቱ በክፍለ ከተማችን የተከናወኑ አበይ ተግባራትን ይዳስሳሉ። እስከ ዝግጅታችን ፍጻሜ ድረስ አብራችሁን እንድትቆዩ እንጋብዛለን። የ2017 በጀት ዓመት የቦሌ ክፍለ ከተማ የመራጭ ተመራጭ የህዝብ መድረክ ተካሄደ። በቦሌ ክፍለ ከተማ ምክር ቤት ስር ከሚገኙት ሁሉም የወረዳዎች የተውጣጡ ተመራጮችና የህብረተሰቡ ተወካዮች በተሳተፉበት በዚህ የህዝብ መድረክ ላይ በ2017 በጀት ዓመት በክፍለ ከተማው ባለፉት ዘጠኝ ወራት የተከናወኑ ዋና ዋና ተግባራት አፈጻጸም ሪፖርት በቦሌ ክፍለ ከተማ አስተዳደር ምክትል ዋና ስራ አስፈጻሚ ና የስራ ክህሎች ጽህፈት ቤት ኃላፊ አቶ ፍጹም ኃይሌ ቀርቦ ውይይት ተደርጎበታል። ክፍለ ከተማው በሰላም፣ በልማት፣ በመልካም አስተዳደር፣ በሰው ተኮር ተግባራትና በሌሎች መስኮችም ላስመዘገበው ውጤት የምክር ቤት አባላትና የህብረተሰቡ ተሳትፎ ወሳኝ እንደሆነ በሪፖርቱ የተጠቀሰ ሲሆን በቀጣይም ቀሪ ተግባራትን አጠናክሮ በማስቀጠል የህዝብን ተጠቃሚነት ለማረጋገጥ አስተዳደሩ ከምክር ቤቱ ጋር በቅንጅት እንደሚሰራ ተመላክቷል። የመድረኩ ተሳታፊዎች በሰጡት አስተያየት የቦሌ ክፍለ ከተማ አስተዳደር የዘመናት የህዝብ ጥያቄዎችን ለመመለስ ባከናወነው ሰፊ እንቅስቃሴ ተጨባጭና የሚቆጠሩ ውጤቶች መመዝገባቸውን አውስተው ለዚህ ስኬት በክፍለ ከተማ በወረዳዎች ያለው አመራር ተቀናጅቶ በመስራት ሚናውን መጫወቱን ተናግረዋል። የተጀመረውን ስኬት በማስቀጠል አሁንም ምላሽ ያላገኙ የመሰረተ ልማት፣ የመልካም አስተዳደርና ተያያዥ ችግሮችን ለመፍታት አስተዳደሩ በበለጠ ትጋት እንዲሰራ አስተያየት ሰጪዎቹ ጠይቀዋል። የተነሱ ጥያቄዎች አግባብነት ያላቸው መሆናቸውን የተናገሩት የቦሌ ክፍለ ከተማ አስተዳደር ዋና ስራ አስፈጻሚ ወይዘሮ አለም ፀሐይ ሽፈራው የክፍለ ከተማ ምክር ቤት የህዝብን ጥያቄዎች ከማቅረብ ባሻገር ለጥያቄዎቹ ምላሽ እንዲሰጥ የቅርብ ክትትል በማድረግ ያደረገው አስተዋጽኦ ባለፉት ተከታታይ ዓመታት ለተመዘገበው ውጤት ከፍተኛ ድርሻ እንደነበረው አመላክተዋል። አስተዳደሩ በመድረኩ የተነሱ ጥያቄዎችን ለመመለስ በትኩረት እንደሚሰራ ዋና ስራ አስፈጻሚዋ ገልጸው በከተማና በፌዴራል ደረጃ የሚመለሱ ጥያቄዎችን የከተማ ምክር ቤት ተመራጮች ለሚመለከተው አካል እንዲያቀርብ በማድረግ የተለመደ ተሳትፏቸውን እንዲያጠናክሩ አሳስበዋል። መድረኩን የመሩት የአዲስ አበባ ከተማ ምክር ቤት ምክትል አፈ ጉባኤ ፈይዛ መሐመድ የቦሌ ክፍለ ከተማ አስተዳደር ነዋሪው ሕብረተሰብ ተቀራርበው በመወያየትና በመስራት ቦሌን የብልጽግና ተምሳሌት ለማድረግ ያስቻሉ ተጨባጭ ስኬቶችን ለማስመዝገብ መቻላቸውን ገልጸው ይህንን በጋራ የመስራት ባህል የበለጠ ለማጠናከር ያልተፈቱ ችግሮችን ለመፍታት ቅንጅታዊ አሰራር መጠናከር እንዳለበት አስገንዝበዋል። የክፍለ ከተማው የመራጭ ተመራጭ አደረጃጀትም በከተማና በፌዴራል ደረጃ ምላሽ የሚሹ ጥያቄዎችን ለሚመለከተው አካል በማቅረብ ምላሽ እንዲሰጥ የበኩሉን ጥረት እንደሚቀጥል ምክትል አፈጉባኤዋ አስታውቀዋል። በቦሌ ክፍለ ከተማ ወረዳ 14 ከ100 ሚሊዮን ብር በላይ በሆነ ወጪ ዘመናዊ ወጣቶች ስፖርት ማዘወተሪያ ግንባታ ተጀመረ። በናሽናል ኢንቨስትመንት ግሩፕ አማካኝነት የሚገነባው የስፖርት ማዘወተሪያ ዘመናዊ እግር ኳስ ሜዳና የመሮጫ ትራክን እንዲሁም የተመልካች መቀመጫ ያካተተ ሲሆን በማስጀመሪያ ስነ ስርዓቱ ላይ የቦሌ ክፍለ ከተማ አስተዳደር ዋና ስራ አስፈጻሚ ወይዘሮ ዓለም ፀሐይ ሸፈራው ባደረጉት ንግግር በአዲስ አበባ ከተማ ከሀገራዊ ለውጥ ማግስት ከአንድ ሺህ በላይ የስፖርት ማዘወተሪያ ስፍራዎች ተገንብተው ለአገልግሎት መብቃታቸውን ተናግረዋል። የቦሌ ክፍለ ከተማ በስሩ ባሉ ወረዳዎች ዘመናዊና ደረጃቸውን የጠበቁ የስፖርት ማዘወተሪያዎችን እየገነባ እንደሚገኝ ዋና ስራ አስፈጻሚዋ ገልጸው በወረዳ 14 ዘመናዊ ስፖርት ማዘወተሪያ በመገንባት ለታዳጊዎችና ለወጣቶች አገልግሎት እንዲሰጥ ለማስቻል ናሽናል ኢንቨስትመንት ግሩፕ ላደረገው ትብብር በክፍለ ከተማው አስተዳደር ስም ምስጋና አቅርበዋል። የናሽናል ኢንቨስትመንት ግሩፕ መስራችና ዋና ስራ አስፈጻሚ ካፒቴን አበራ ለሚ በበኩላቸው ድርጅታቸው በቦሌ ክፍለ ከተማ እየተከናወኑ በሚገኙ የልማት ስራዎች ተሳታፊ ለመሆን እድል በማግኘቱ መደሰታቸውን ገልጸው የቦሌ ክፍለ ከተማ አስተዳደር ለፕሮጀክቱ ስራ ላደረገላቸው ትብብር ምስጋና አቅርበዋል። የምንሰራው ለመጪው ትውልድ ነው ያሉት ካፒቴን አበራ ፕሮጀክቱን በአጭር ጊዜ አጠናቆ ለህብረተሰቡ ለማስረከብ በትጋት እንደሚሰሩ ቃል ገብተዋል። በቦሌ ክፍለ ከተማ በልዩ ልዩ መስኮች ተደራጅተው በስራ ላይ የሚገኙ ኢንተርፕራይዞች አበረታች ውጤት እያስመዘገቡ ይገኛሉ። በክፍለ ከተማው የተለያዩ ወረዳዎች በማኑፋክቸሪንግ፣ በእንስሳት እርባታ፣ በአገልግሎትና በንግድ ዘርፎች የተሰማሩት እነዚህ ኢንተርፕራይዞች የቦሌ ክፍለ ከተማ አስተዳደር ባደረገላቸው ድጋፍ የመስሪያ ቦታና የሙያ ስልጠና አግኝተው ወደ ስራ መግባታቸውን እስካሁን ባደረጉት እንቅስቃሴም ከአባላት አልፈው ለሌሎች ወገኖችም የስራ ዕድል ለመፍጠር መቻላቸውን ለቦሌ ኮሚኒኬሽን ገልጸዋል። በምርት አቅርቦት፣ በገበያ ትስስርና ሌሎችም ዘርፎች የተደረገላቸው ድጋፍ ምስጋና ያቀረቡት የኢንተርፕራይዞቹ አባላት በቀጣይ ከካፒታል አቅርቦትና የማስፋፊያ ቦታ ጋር ተያይዞ አስተዳደሩ ድጋፍ እንዲያጠናክር ጠይቀዋል። በአሁኑ ወቅት በቦሌ ክፍለ ከተማ በከተማ ግብርና፣ ኮንስትራክሽን፣ ንግድ አገልግሎትና ጥቃቅን ማኑፋክቸሪንግ 1456 ኢንተርፕራይዞች ተደራጅተው በስራ ላይ እንደሚገኙ ከቦሌ ክፍለ ከተማ አስተዳደር የስራ ክህሎት ጽህፈት ቤት የተገኘው መረጃ ያመላክታል። የአዲስ አበባ ከተማ ወርልድ ቴኳንዶ ፌዴሬሽን ያዘጋጀው ከተማ አቀፍ የወርልድ ቴኳንዶ ውድድር ተካሄደ። በፌዴሬሽኑ በቦሌ ክፍለ ከተማ አስተዳደር ወጣቶች ጽፈት ቤት እና በቦሌ ክፍለ ከተማ ወርልድ ቴኳንዶ ፌዴሬሽን ትብብር በቦሌ ክፍለ ከተማ አስተናጋጅነት በተጀመረውና ለሁለት ቀናት በቆየው በዚህ ውድድር 11ዱም የክፍለ ከተሞች የተሳተፉ ሲሆን የቦሌ ክፍለ ከተማ አስተዳደር ምክትል ዋና ስራ አስፈጻሚና የስራ ክህሎት ጽህፈት ቤት ኃላፊ አቶ ፍጹም ኃይሌ ባደረጉት የእንኳን ደህና መጣችው ንግግር ባለፉት የለውጥ ዓመታት የከተማ አስተዳደሩ የስፖርት እንቅስቃሴ እንዲያደርግ ዘርፈ ብዙ እንቅስቃሴዎች ማድረጉን አውስተዋል። የቦሌ ክፍለ ከተማ ውድድሩን ለማስተናገድ እድሉን በማግኘቱ በአስተዳደሩ ስም ምስጋና ያቀረቡት ምክትል ዋና ስራ አስፈጻሚ ተወዳዳሪዎች በክፍለ ከተማው መልካም ቆይታ እንዲኖራቸው ምኞታቸውን ገልጸዋል። የአዲስ አበባ ከተማ ወርልድ ቱኳንዶ ፌዴሬሽን ፕሬዚዳንት አቶ ሚደቅሳ ከበደ በበኩላቸው የወርልድ ቱኳንዶ ውድድር በአካልና በአእምሮ ብቁ የሆኑ ዜጎችን የሚያፈራ የስፖርት አይነት መሆኑን ገልጸው ፌዴሬሽኑ በዘርፉ ውጤታማና በሀገር አቀፍ ደረጃ ብቁ የሆኑ አሰልጣኞችና ስፖርተኞችን ያፈራ እንደሆነ ተናግረዋል። ፌዴሬሽኑ ባደረገው እንቅስቃሴ በሁሉም ክፍለ ከተሞች ፌዴሬሽኖችን መመስረት የቻለ መሆኑን ፕሬዚዳንቱ ገልጸው ውድድሩ በሀገር አቀፍ የወርልድ ቴኳንዶ ውድድር አዲስ አበባን የሚወክሉ ስፖርተኞችን የሚመረጡበት መሆኑን በመጥቀስ የቦሌ ክፍለ ከተማ አስተዳደር ውድድሩ በድምቀት እንዲካሄድ ላደረገው አስተዋጽኦ ምስጋና አቅርበዋል። ውድድሩ የተሳካ እንዲሆን የአዲስ አበባ ከተማ ወርልድ ቴኳንዶ ፌዴሬሽንና የቦሌ ክፍለ ከተማ አስተዳደር እንዳደረጉት ትብብር ምስጋና ያቀረቡት የአዲስ አበባ ከተማ አስተዳደር ወጣቶችና ስፖርት ቢሮ ምክትል ኃላፊ አቶ ዳዊት ትርፉ በመጪው ግንቦት ወር አጋማሽ በሚካሄደው የመላው ኢትዮጵያ ስፖርት ውድድር አዲስ አበባ ከምትሳተፍባቸው 19 የስፖርት አይነቶች መካከል ወርልድ ቴኳንዶ አንዱ መሆኑን ገልጸዋል። ውድድሩ ባለፉት ጥቂት ዓመታት በውጤት እያሽቆለቆለ ያለውን የከተማውን የወርልድ ቲኳንዶ ስፖርት ውጤታማነት ለማሻሻል መሰረት የሚጥል መሆኑን አቶ ዳዊት ገልጸው፣ ቢሮው ለስፖርቱ ማደግ ከፌዴሬሽኑ ጎን በመቆም የበኩሉን ድጋፍ እንደሚያደርግ አረጋግጠዋል። በውድድሩ የቦሌ ክፍለ ከተማ በወንዶች በሴቶችና በአጠቃላይ ድምር ውጤት አራት ዋንጫዎችን በማግኘት አሸናፊ ሲሆን ለአሸናፊ ስፖርተኞችና ክፍለ ከተሞች የአዲስ አበባ ከተማ ወርልድ ቲኳንዶ ፌዴሬሽን ጽፈት ቤት ኃላፊ አቶ ጥላሁን ዋ ሲሆን የቦሌ ክፍለ ከተማ አስተዳደር ወጣቶችና ስፖርት ጽፈት ቤት ኃላፊ አቶ አንዱ አለም አሰፋና ሌሎች እንግዶች የዋንጫ የመዳሊያና የምስክር ወረቀት አበርክተዋል።